ገና ብዙ ነገሮችን ከአንተ ጋር ማሳለፍ እፈልጋለሁ። አየ ልጅ፣ ይህንም በሽታ እያወቀው መች እንደዚህ በቀላሉ ይተወኛል። ግን ይሁንልሽ። አሁንም ተስፋ እንድታደግኝ አልፈልግም። ለምን? ምክንያቱም በድጋሚ አንችን የጠባታ ማስደር አልፈልግም። እሺ ገባኝ። ተመልሰ ትሄዳለ? አዎ ሄለን፣ እዚህ የምቆዩበት ምንም አይነት ምክንያት እንተጋግዛለን? እኔ ደግሞ በቢኪ በኩል ያለውን ነገር አስተካክላለሁ። ልጅ! አቤት ምን እየሰራሽ ነው አሹ? ይህን እየጠበኩት። ቆይ ምን ልታደርጊ ነበር? ምኑ ንሮሚ? አሹን ታፈቅሮ ያለሽ ብለሽ ለምን ጠየቅሽ? ምን እያሰብሽ ነው? ምን አስጨነቀሽ? አሁን እኮ በቃ ጨረስን። አልፈልገውም ብለሻል። አይ ሩታ፣ አትሳሳች። እኔ አልፈልገውም አላልኩ። ያው ነው። ስለ እሱ መጨነቅ አይኖርብሽም። ጥያቄውን መልሰሽልኝ። አሹአለህ ዛሬ ደግሞ አሹን ለምን ፈለግሽው? በሩ እንዲከፍትልኝ ነዋ። ናይ ነኔኔ ወዲህ በእናት ሽ አሳልፊኝ፣ የለሊ ባል አስቸግሮኝ ነው። የለሊ ባል ደግሞ ማን ነው? ባቡሪ ነዋ። ምን አድርጊ ብሎች ነው? እሱ መንገድ ላይ ቁጭ ብሎ ሳየው ተመልሽ እየሮጥኩ ወደዚ ለሊ። ምንድነው ልጄ? ይቅር በለኝ እናቴ። እንዴ አንቺ ምን አጠፋሽ? እኔ ነኝ እንደ ልጅ ማድረግ ያለብኝን ነገር ያላደረግኩት። በጣም ይቅርታማ ምንም ማለት ነው። አደይ አቤት። ከቅድም ጀምራችሁ እስካሁን እዚህ ናችሁ? አይታለም። እኔና ደ የትንሽ ጨዋታ ይዘን እኮ ከሆነ ጥሩ። እቺ ልጅ ደግሞ ማነው? እንዴት ተመልሽ ወደ ትምቴጁ። በልኮ እየተንኳኳ ነው። ይንኳኳ፣ እንዳትከፍች እህትዬ። ቢሆንስ ማሚ አይደለችም፣ ቲና ናት። ቲና ስሚዬ፣ ከዚህ መልሰን ይመጣሽ። በሩ ልሰብር ነው እንዴ? አረ እንደዛ አይደለም ፍቅር፣ አረጋጊው እንጂ እና ምንታደርገል እንኳንስ በዝምታ ውስጥ ብዙ ስቃይና መከራዎች አሉ። የፈለገ ነገር ያጋጥማት እኔ የሚመለከተኝም። ኦኬ ገባኝ። የለሊ ነገሩ ከኔ ጋር መካፈል አልፈለግም። እነሱ ይደዱኝ እንጂ አንቺ ምንም እንዳታስብሽ። እኛም አናውቀው። የጀመራችሁት ነገር ካለ ንገሩ። ጸድቷል እኮ ይኸውታል፣ አያየሽውም? እስከ አሁን ቂም ይዛብኛል ልጅ። አሁን ግን ያነስ መጣት በጣም ከባድ። በእናትሽ አሳልፊኝ። የለሊ ባላስቸግሮኝ ነው ሁሉንም ይሆንሽ። ለእኔ ስትይ ነው የጌታ ልጅ እንደ ሰራተኛ ሆና ምን ለሊሳ፣ ዝኖ ደግሞ በድጋሚ እናውራበታለን፣ በደንብ እንከባከባታለን። እዛው ሄዳ ነገሩን ሁሉ ትወቅ። ባለፈው እንዳደረግ ሰን የምታደርጊ ነው ጥልኝ። ክብራንና ክብራኔ ቻና ዲ ቤተሰቦች ሰላማችሁ። ዛሬ ያለ አተይ ሰራተኛዋ ክፍል 129 እናት የቅምጥልን አባት ሲፋጠጡ ነበረ። ታዲያ አንተ መሞት ይገባል በማለት ስታሰቃያቸውና መጥፎ መጥፎ ህልም እያዩ ነበረ ያለቀው ባለፈው ሳምንት። ዛሬ ላይ ሊሊ የባቡሬን እናት ወደ ቤት ወስዳ አጣጥባ ቆንጆ አድርጋ ልብሳት፣ ባቡሬ ሲመጣ በደስታ ነበረ ያያት እናቱን። እናቱ ተቀይራ ሲያያት በጣም ይደሰታል። ታዲያ የቅምጥል አባት በሞት ዛሬ ነገ ልሞት እችላለሁ በማለት ልጅን ቅምጥልን አደራ እያሉ ለነ አደይም ሆነ ዴቭ ሲነግሩ ነበረ። ታዲያ ዛሬም ለባቡሬ እናት አደራውን ሰጥተዋል። ለቅምጥልም ወረቀት ጽፈው እንደሚያስቀምጡላት ለባቡሬ ነግረውታል። የአደይ አባት አሁንም አልረታም ብለው ድርሻቸውን፣ የተወሰነ ገንዘብ ሊሰጡ የሆነ መሬት ለመሸጥ ሀሳብ ላይ ናቸው። በመሃል ግን ቅምጥል አባት እንደሞተ ሲሰሙ የአደይ እናትም እዛው ሄዳ ትስማ እንጂ እዚህ እንዳትነግሯት በማለት ለደመቀ ማስጠንቀቂያ ሰጥተውታል። ፍቅር አሁንም በደብ ፍቅር እየተቃጠለች ነው ያለችው። አደይንና ደፍን በየመንገዱ አባየች ቁጥር በጣም ትቃጠላለች፣ በጣም ትናደዳለች። ለእናቷም እንዴት ዝም ትያቸዋለች በማለት ትነግራታለች። ቴናና ሁፋም አዲስ ተንኮልና አዲስ ሴራ እያውጠነጠኑ ነው። ታዲያ የልልኝ ገንዘብ ተኒጋ መካፈል ስላማትፈልግ ነው በማለት ባቡሬንም መጥፎ መጥፎ ቃላት ስትናገረው በጥፊ ያልሷታል። ለድምፅ ጥራት ግን በጣም ይቅርታ እንግዲህ ጉንፋን ይዞኛል ማለት ነው። የቅምጥል አባት በተኙበት ህልም እያዩ ነበረ። ታዲያ የባቡሬን እናት በአደባባይ ወጥተህ ልጅ አይደለህም ወይ ትላለ ሆይ እኔ ስንት ችግርና መከራ አሳልፌበታለሁ ልጅን እንዴት ልትክደው ትችላለህ? በማለት በዛቻና ልትገላቸው ስትሞክር ያንን ህልም አይተኸው ደንግጠው ብድግ ይላሉ። ምንድ ነውም በማለት እኔ ደህናነኝ እያሉም በራሳቸው ራሳቸውን እየደባበሱ ታዲያ፣ የቅምጥል አባት ደካማና በሽተኛ ናቸው። የባቡሬ እናትም እኔ ካንተ ውጭ ማንንም አላውቅም እንዴት እንደዚህ ትለኛለህ? በማለት በጣም እየተናደደች ስትናገራቸው ነበር። ህልሙንም እያዩ ነበር። ቤዛ ዛሬም ላይ ውሸቷን ቀጥለዋለች። እናቴ ታማለች ብር ካልሰጣችሁኝ በማለት ሌቪንም ሆነ መንገድ ላይ ያገኘች በጥያቄ እያፈጠጠችው ነበረ። እናቴ ስለታመመች ብር ስጠኝ በማለት ባቡሬም ታዲያ ከመንገድ ላይ ቆሞ ቲናን እና እሷን ሲያያት ቲና በድንጋጤ ትሮጣለች። ቤዛን እና ምን እየሰራችሁ ነው እዚህ መንገድ ላይ ምን እያሰባችሁ ነው? በማለት ያሰባችሁት ነገር ካለ ብትውት ይሻላል በማለትም መጠንቀቂያ ሰጥቷቸዋል። ቤዛም እኔ ምንም የማድርገው ነገር የለም፣ ግን እናቴ ስለታመመች ብር ፈልጌ ነው፣ ስራ ካለ አሰራኝ፣ ምንም አይነት ስራ ብሆን እሰራለሁ እያለች ስትነግረው ታዲያ እናቷ ታማው ገንዘብ እንደምትፈልግ ደባቦሬ ስትነግረው ምን ሆነው ነው ሲላትም የቆየ በሽታ እንደሆነ ተነግረዋለች። ታዲያ አንቺ እዚህ የምትሰራ ያለሽ ከእናትሽ ጎና ትሆኝም ወይ ሲላት እኔማ እትዬን ገንዘብ ልጠይቅ ነበር እሳቸውም ጨክኑብኝ ትላለች። የዛሬ ኩል ሁሉ ነገር አድርገሻት እንዴት ድፍ ብደፍሪ ነው መታሽ ገንዘብ የምትጠይቅ በማለትም ባቡሬ ይመልስላት። ታዲያ ባቡሬም መቼም አላምንሽም ሲላትም ተሊሊና ካደይ ጋር እንድትርቅ ያስጠነቅቃታል። አንድ ጥያቄ ልጠይቅህ ወይ ብላም ትጠይቀዋለች። ምንድ ነው ሲላትም ሌሌን ለንብረቷና ለገንዘቧ ስትል ነው ወይስ አፍቅርሃት ነው በማለት ጠይቀዋለች። ታዲያ አስተሳሰብሽ ሁሉ በጣም የሚያስጠላ ነው ስትል ታዲያን እናንተ አንድ ከሆንን ለምን አንድ ነገር አብረን አንሰራም በማለት ጠይቀዋለች። ምንድነው የምትሰሪው በማለት አቡሬም ለምንድን ነው ሁሌ በተሳሳተ መንገድ የምትሄጁው ይላታል። አንተ ብቻ ይሄን አድርጊ በለኝ እንጂ ሁሉንም ነገር እንደምትሰራ ትነግረዋለች። ሰው አንቺ ሰው መጉዳት ነው ወይ ስራሽ? ሲላትም አንተ ማንተ ጎዳ ማንተ ጎዳ ምን አስጨነቀህ የእኛ ህይወት ይስመር እንጂ ገንዘብ እናግኝ እንጂ ምን ያስጨነቀሃል ትለዋለች። እንደዚህ አይነት አስተሳሰብ ይዘሽ ከፊት ጥፊ ብሎ ማስጠንቀቂያ ይሰጣታል። የምጥፍ ሀሳብ ሽን ይዘሽ ከፊቴ ራቂ በማለት ከሊሊም ላይ እንዳላይሽ በማለት በጥፊ ይላትና ባቡሬ ይሄዳል። ቆይች ሊሊ ምን አስነክተው ነው ወንዶቹ ሁሉ እንደዚህ የሚሆኑላት? አሁን እኔም በጥፊ ምን አስመታ? በማለት ቆማም ባደረገችው ነገር እንኳን የማትጸጸተው ቤዛ አሁንም ተንኳል እያሰበች፣ ሊሊም ከብዙ ድካምና ከብዙ ውጣውረድ በኋላ የባቡሬን እናት አሳምና ወደ ቤቷ አምጥታታለች። ታዲያ ቤቱን ካመጣች በኋላ ቤቱን ስታይ እዚህ ቤት ውስጥ ብቻሽን ነው ወይ ምትኖሪ? ብላ ጠይቃታለች። አዎ ቤተሰቦች ስትላት፣ ቤተሰቦቿ በህይወት እንደሌሉ ትነግራታለች። በጣም ያሳዝናል ሰላምዬ በማለት ታስና፣ አሁን ግን አንቺም ሚኪም አላችሁ ስትላት፣ በረከት የዚህ ነው ወይ ትላለች። አዎ አሁን ይመጣል በማለት ታዲያ አሁን ሻውር ወስደ ጸጉር ሽንታጥበሽ ልብስ መቀየር አለብሽ ስትላት እኔ እኮ ምንም ልብስ የለኝም ይኸው ነው የምለብሰው፣ ስትላታለች ታዲያ ብጃማም እንዳላት እሷ እንደ እንደምትሰጣት ነግራትና እኔ ግን በጣም ነው ምፈራው እኮ ልጅሽንም ይቅርታ ትጠይቂዋለሽ፣ የሆነውን ነገር ሁሉ ታሳምኘዋለሽ ትላታለች። ል ዴቭና አደይም በነጻነት ውጭ ላይ ቁጭ ብለው ፍቅራቸውን እያጣጣሙ ነው። ታዲያ ፍቅር ተንኮለኛዋ ከቤት ብትባረር ውጭ ላይ ስታያት ደሟ ይፈላል ከእናቷ ጋር ከሆነ ቦታ ስትመጣ አደይን ታያታለች። ታዲያ ጉድሽን አየሽ ወይም አየ ብላም ስትላት ምን ስናደርግ አየሽን ብሎ ዴቭም ይመልስላታል። የፍቅር እናትንም ሰላም ካለቻቸው በኋላ ልጅ ቤቷ አስጠልቷችሁ ነው ወይ ውጭ ላይ ስትላት፣ አጋጣሚ እኮ አደይን ስሸኝ ነው እዚሁ የቆየ ነው ብሎም ይመልስላታል። ግረም በንዴት አታዋሹ እናንተ፣ የጀመራችሁት ነገር ካለ በግልጽ ንገሩን እኛ የምንወቀው በማለት ትናገራለች። የፍቅር እናትም ትቆጣታለች። ታዲያ አደም እደብ ላይ ከመንጠልጠሏ በፊት ልኳ ማወቅ አለባት ስትል ምን ለማለት ፈልግሽ ነው ይላታል። ደብም ችግርሽ ከኔ ጋ ከሆነ ሄድልሻለሁ በማለትም ታዲያ ፍቅርም በጣም ትየታ እየተቀጣጠለች፣ እናቷ ነይ እንሂድ በቃ እነሱ የልብ ጓደኛ ናቸው ስትላትም እንዴት እንደዚህ እያየሻቸው ጥለሻቸው ትሄጃለች? ትላታለች። አንችን በመሃላችሁ አትግቢ ህንን ልጄ ብላ ዲዛቴ እሩታ ዶክተሯም ሩማንን ትጠራትና እሹን ታፈቅረዋለሽ ብላ ትጠይቃታለች። ምን ማለት ነው እሱ ወንድሟ እንደሆነም ትመልስላታለች። ታዲያ ከኔ ጋር ሲሆን ለምንድነው የምትቀኒውን በማለት ትናገራታለች። እንድትጨፍርላትም ስትጠይቃት እንደማትጨፍርላትና ለስራ እንደገባች መብቷ መብቴ ነው አለመስራት ብላም ስትላት በቃ ለኒዳያሽልኝ ብላም ትሰጣታለች። ሩማንን ታዲያ ሩታን አሹን ታፈቅረዋለሽ ወይ ብላ ስትጠይቃት ምን ማለት ነው ደግሞ እኔና አሹን ስታይ ተቀኒብናለሽ ወይ ትላታለች። ምን አስቀናኝ በማለት አሹ ጌት በአንቺ ምክንያት ሲከፋ ማየት አልፈልግም ትላታለች። ለእሷ ትጨነቂ ከአንቺ በላይ እኔ ያውቀዋለሁ በማለትም ትመልስላታለች። የቅምጥል አባትም ባቡሬን ይቅርታ ይጠይቁታል። ታዲያ አንተ ልጀነ ነህ፣ ምን ጊዜም ቢሆን ከልጅነት ጀምሮ ልጀነ ግን ደግሞ በጎረቤቱ ሰውዬ የተነሳ በዛ ምክንያት ከሚስታቸው ተጣልተው እንደተፋቱና ታሪኩን ሲነግሩት ባቡሬም እውነታውን ተቀብሎ ይቅርታውን ይቀበላል። ታዲያ እናትንም ስፈልጋት አጣኋት፣ ዛሬ ይቅርታ ማለት አለብኝ፣ ፈልግና አምጣልኝ ይሉታል። ለጸብ ከሆነ ይቅርብኝ ይላቸዋል። ለጸብ ሳይሆን እንደምንም ብለህ ፈልግ አምጣልኝ በማለት ለባቡሬ ይነግሩታል። ቅምጥልንም ቢሆን አደራ ይሰጡታል። ወረቀትም እንዲሰጡት ይጠይቃቸዋል። የቅምጥል አባት ወረቀት እንዲሰጣቸው ባቡሬን ይጠይቁታል። ታዲያ ለቅምጥል የሚጽፉላት ነገር ስላለ ባቡሬ ታዲያ አባቴ አንተ እንደሆን እናት የነገረችኝ ሲለው ልጅሽ ልጅው ይዘሽ ውጪ ስላት፣ ምንም ሳትጋፈጠኝ ጥፋት እንዳለበት ሰው ይዛ ወጣች። እኔ በዛን ሰዓት ያየሁትን እንጅማም ነው ያላየሁትን አይደለም በማለት እሷ ግን እውነቱን ሳትጋፈጥ ልጅን ይዛው ወጣች፣ በማለት ይነግሩታል። ታዲያ አባባ እኔ አባቴ ስለሆንክ በጣም ደስተኛ ነኝ ሲል እህትን አደራ ቅምጥልን